ዩ ይህ አሁንም አስተዋወቃችሁ ቤተ ክርስቲያን ከመገናኛ ወደ አያት በሚወስደው መንገድ ጎርድሾላን አለፍ ብለን ሳሊትነነ ምህረት ቤተ ክርስቲያን ነው። ይህ ቤተ ክርስቲያን ከውጪ ስትገቡ ደጀ ሰላሙን ተሳልማችሁ ወደፊት ስትገቡ ሁለት ግቢን ያለው አንደኛውን ግቢ አልፋችሁ ሁለተኛው ግቢ ውስጥ ስትገቡ ይህንን ደረጃ ታዩታላችሁ። ይህንን ደረጃ ካለፋችሁ በኋላ ልክ ከፊት ለፊት ይሄ አሁን የምታዩት ማረፊያዎች ናቸው፣ ለጸሎት በጣም ምቹ ናቸው። ግቢውም ስታይ በአትክልት የተተከለው በጣም ሰፊ ነው። አሁን የምትመለከቱት ደግሞ ቤተ ክርስቲያኗ ስትሰራ ስትመረቅ የነበረው የአቡነ ማትያስ ሲመርቁት የተቀመጠ ጽሑፍ ነው። እንግዲህ ከፊት ለፊት እንዲ የምትመለከቱ ይህ በር የሴቶች መሳለሚያ ነው። እንግዲህ በሩ እንደምታዩት በመላእክቶች እና በጻርቃኖች ምስለ ስዕል የተቀረጸ ነው። በጣም ሰፊ ነው በሩ እና ሄዳችሁ ብጎበኙት በጣም ምርጥ ነው። ይሄ ደግሞ ታቦቱ በሚ ቤተ ክርስቲያኑን በሚዞርም ጊዜ የሚያልፍበት መንገድ ነው ይሄ ጣሪያው ነው እንደምታዩት በጣም ያምራል እንግዲህ ያው ሃይላይት ላስጎብኛችሁ ብዬ ነው ለማታቁት የምታቁት ታቁት አላችሁ ለማታቁት ነው እንግዲህ በዚህ በኩል ይሄ እንግዲህ እኔ የዞርኩት በግራ በኩል ነው። ያው በቀኙ በኩል ተዞሮ ሲመጣ ነው ይሄ የምታይ ይሄኛው ከፊት ለፊት የምታዩ ደግሞ ሜዳው ነው። እንደነገርኳችሁ ቅድም ዛፍ ተተክሏል። ጥላው በጣም ያምራል። ግቢው በጣም ሰፊ ነው። ለጸሎት በጣም ምቹ ነው። እንደገና መንፈሳዊ ሰዎች እዛ ሄዳችሁ በጸሎት ጊዜያችሁን ለማሳለፍ በጣም ቆንጆ ነው። ይሄኛው የምትመለከቱት ደግሞ በጀርባ በኩል ያለው ነው። ከላይ የእመቤታችን የቅድስት ድንግል ማርያም ምስለ ስዕል አለ። ይሄ መስቀሉ ነው እና ቤተ ክርስቲያኗን ጎብኙት። በጣም ደስ ይላል እና በጣም በተለይ መንፈስን የማደስ በኩል ትልቅ አስተዋጽኦ አለው። ይሄኛው ደግሞ የወንዶች በር ነው። በምስለ ስዕል የተቀረጸ በር ነው። ይሄ ከታች ደግሞ የምታዩት እንዳለ ዙሪያው አትክልት ነው። ጥላው ሲያምር! ለማታውቁት ነው። የምታውቁት እዛ አካባቢ ያላችሁ ታድላችኋል። በእርግጥ ግን እዛ አካባቢ ለሌላችሁ፣ መገናኛ ዙሪያ፣ አያት፣ ሴምሲ፣ ኮተቤ፣ ፊጋ እዚህ አካባቢ ጃክሮስ አካባቢ ላላችሁ ሰዎች በጣም አሪፍ ማዕከል ነው ቤተ ይሄ ደግሞ የምታዩት የኢትዮጵያ የስራ አመራር ኢንስቲቱት ውስጥ ሆኜ የቀረስኩት ነው። እንጦጦ ነው። በኮተቤ በኩል ያለው እንጦጦ ነው። በጣም ደስ ኮተቤ አቀማመጡ በጣም ያምራል። ይሄ ቤተክርስቲያን ከርቀት የምታዩት ቤተክርስቲያን ነው። በጣም የሚያምር አቀማመጥ ነው የተቀላ እዚህ ደስ ብሎ ነው እናንተ ደግሞ እንድታዩት ያስቀመጥኩላችሁ። በዚህ በቤተ ክርስቲያኗ በምታዩ ጫፍ ላይ ያለው አንቆርጫ ነው የሚባለው። በዚህ ደግሞ በግራ በኩል የምታዩት ደግሞ ከየካ ክፍለ ከተማ ከፍ ብሎ ያለው ጫካ ነው እና በጣም ደስ ይላል። እኔ ስለተመቸኝ ያው ያወቅኩትን ላሳውቃችሁ ብዬ ነው እንግዲህ። አመሰግናለሁ። እግዚአብሔር ከኛ ጋር ይሁኑ። ሰላም ሁኑልኝ።